ለምንድን ነው በግንኙነት፣ በህይወት፣ በትዳር ውስጥ ማድረግ የማንፈልገውን የምናደርገው? ለምንድን ነው መኖር የማንፈልገው ህይወት ውስጥ ያለ ነው የሚለውን ጥያቄ የሚመልስ ይመስለኛል የትዕግስት ዋልተ ንጉስና የቴዎድሮስ ተክለአረጋይ ምን ሆኝ ያለው መጽሐፍ። ደራሲዋ ትላለች፣ በአብዛኛው ከደንበኞቼ ጋር ሳዋራ የምወያየው ከዛሬ በላይ ከደንበኞች ትላንት ጋር ነው። አንዳንዶቹ ደግሞ አንዳንዶቹ ደንበኞቼ ላይ የማየው ችግር በቀጥታ እነሱ ጋር ያለ ሳይሆን ከወላጆቻቸው የተቀበሉት ሆኖ አገኘዋለሁ። ወላጆቻቸውም እንደዚሁ ከወላጆቻቸው ያገኙት ይሆናል። ስለዚህ የአእምሮ ቁስለት ወይም ደግሞ ትራውማ እንደ እርግማን ከዘር ወደ ዘር እንዳይሄድ የዚህ መጽሐፍ አስፈላጊነት ትልቅ ነው። ይህን የዘር እርግማን አንድ ቦታ ላይ ለመቁረጥ ከትውልድ ወደ ትውልድ የሚሄድ አላስፈላጊ ልምምድን ለማቆም እንዲረዳ ይህ መጽሐፍ ተጻፈ ትላለች። ይህም መጽሐፍ ለየትኛውም አይነት የባህሪ ያለ መረጋጋት በራሱ መድኃኒት አይደለም። ችግሩን ማወቅና መረዳት ለችግሩ መድኃኒት እንዳለውና መድኃኒቱ የት እንደሚገኝ ነው የሚጠቁሙ። ዛሬ ላይ የምናየው ችግር ከአሁን ይልቅ የትላንት የዞረ ድምር ውጤት እንደሆነ ማወቅ በራሱ ለመፍትሄው አንድ መንገድ ነው። ይህን መንገድ ነው መጽሐፍ የሚያሳየን። በዚህ መጽሐፍ ማሳየት የፈለግ ነው ሰዎች ለገጠማቸው ችግር መፍትሄውን በማይገኝበት ቦታ ላይ እንዳይፈልጉ ለማስቻል ነው ትለናለች።